ሰላም ያበሻ አዲስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀምሯል። ከሀገር ውስጥና ከሀገር ውጭ ያገኘናቸውን መረጃ ወደ እናንተ እናደርሳለን። አብራችን ቆዩ። በቅድሚያ ያለ ጥንቃቄ ወደ እናንተ የምናደርሰው የአገሩ ዜና ባለፉት ስምንት ወራት በአዲስ አበባና ዙሪያው በእብድ ውሻ በሽታ የ18 ሰዎች ህይወት አልፏል። ራቢስ በተሰኘ ቫይረስ አማካኝነት በሚከሰተው የእብድ ውሻ በሽታ የተነሳ ባለፉት ስምንት ወራት በአዲስ አበባና ዙሪያው የ18 ሰዎች ህይወት ማለፉን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። በኢንስቲትዩቱ የእንስሳት ነክ በሽታዎች ምርምር ዲቪዥን ክፍል ተመራማሪ አቶ መስፍን አክሊሉ እንደተናገሩት እንደ አዲስ አበባ ባሉ ከተሞች የውሾች ቁጥር በከፍ ከፍተኛ ሁኔታ እየጨመረ ይገኛል። በተለይም ደግሞ ባለቤት አልባ ውሾች በማስወገድ በኩል በቂ ስራ ባለመሰራቱ ሁኔታውን እንዲባባስ አድርጎታል። ባለፉት ስምንት ወራት በአዲስ አበባና አካባቢዋ የሚገኙ 1460 ሰዎች የውሻ ንክሻ እንዳጋጠማቸውና ክትባት እንደወሰዱ የተናገሩት ተመራማሪው በአሁኑ ወቅት አሳሳቢ እየሆነ የመጣውን በሽታ ለመግታት ሁሉም የሚመለከታቸው አካላት በጋራ መስራት እንደሚገባው አሳስበዋል። ከእነዚህ መካከል አንድ ሻምሳዎቹ አዲስ አበባ ነዋሪዎች ሲሆኑ 412 የሚሆኑት ደግሞ ከአዲስ አበባ ውጭ እንደሆኑ ተጠቅሷል። በተጨማሪም የመከላከያ ክትባት ሳይወስዱ ህይወታቸው ካለፉት ሰዎች ውስጥ አራቱ የአዲስ አበባ ነዋሪዎች እንደሆኑ ተመራማሪው ተናግረዋል። ቀሪዎቹ 14ቱ ከአዲስ አበባ ውጭ እንደሆኑ አንስተዋል። አቶ መስፍን አክሎም ለችግሩ መፍትሄ ለማምጣት አሁን ላይ የተለያዩ ስራዎች እየተሰሩ እንደሚገኙ ጨምረው ተናግረዋል። አብዛኞቹ የእብድ ውሻ በሽታዎች መንስያቸው ውሻ ንከሻ እንደመሆኑ በሽታውን ለመከላከል ውሾችን በየጊዜው ከማስከተብ ባለፈ በጤና ማዕከላት የሚሰጠውን ክትባትና ሕክምና በጊዜው መውሰድ የሚገባ በመሆኑ በአዲስ አበባ የተጀመረውን ይህንን ተግባር ወደ ሌሎች ክልሎች ለማስፋፋት ፕሮጀክት ተቀርጾ እየተሰራ ይገኛል። መረጃዎች እንደሚጠቁሙት በእብድ ውሻ ንክሻ ወይም በሌሎች በተለከፉ እንስሳት የእብድ ውሻ በሽታ ወደ ሰዎች ሊተላለፍ ይችላል። ይህም በበሽታው የተበከለ እንስሳ ሌላ እንስሳ ወይም ሰው ሲቧጭር አሊያም ሲነክስ የእብድ ውሻ በሽታ ሊተላለፍ እንደሚችል ሲነገር ምልክቶቹ ከታዩ በኋላ የእብድ ውሻ በሽታ አብዛኛው ሞትን ሊያስከትል እንደሚችል ተጠቁሟል። ከውጭ ወዳገኘነው የጎረቤት ዜና ስንሄድ ጀርመን የኤርትራ መንግስትን ለመገልበጥ አሲሯል ያለቻቸውን የብርጋድን ሐማዱም ቡድን በሀገር ውስጥ አሸባሪነት ፈረጀች። የጀርመን ባለሥልጣናት የኤርትራ መንግስትን የመገልበጥ ዓላማ እንግቧል ባሉት ብርጌና ሐማዱ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በስድስት ግዛቶች የፖሊስ ዘመቻ መጀመራቸውን ገልጸዋል። በተለያዩ የውጭ አገራት ውከትና በጥበጥ አንስተዋል የተባለው የኤርትራ መንግስት ተቃዋሚው ብርጌና ሐማዱ በጀርመን ህግ መሠረት በሀገር ውስጥ አሸባሪነት መፈረጁን የሀገሪቱ አቃቢ ጽፈት ቤት በመግለጫው ማስታወቁን አሶሺየትድ ፕሬስ ዘግቧል። ቢያንስ ባለፉት ሶስት ዓመታት በጀርመን በሚገኘው የቤርጌና ሃማዱን ቅርንጫፍ ከፍተኛ ኃላፊነት ቦታ አላቸው የተባሉ 17 ተጠርጣሪዎች መለየታቸውን ጽፈት ቤቱ አትቷል። ባለስልጣናቱ የኤርትራ መንግስትን የመገልበጥ ዓላማ አንግቦ የሚንቀሳቀስ ያለም አቀፍ ኔትወርክ መረብ አካል ነው ሲሉ በፈረጁት በዚህ ቡድን ላይ ፖሊስ ሮብ ሁለት መጋቢት 16 2017 ዓመት በስድስት ግዛቶች ወረራዎቹ ማካሄዳቸውን የዜና ወኪሎች አስነብበዋል። ከ ከ200 በላይ የፌዴራልና የክልል ፖሊሶች በአገሪቱ በሚገኙ ስድስት ግዛቶች በ19 ንብረቶች ላይ ፍተሻ አድርገዋል። ከጀርመን በተጨማሪም በዴንማርክ እንዲሁም በተመሳሳይ ወቅት ፍተሻ ማካሄዱን የጀርመን የዜና ወኪል ዲፒኤል ዘግቧል። ሆኖም እስካሁን ድረስ በቁጥጥር ስር የዋለ እንደሌለ ተገልጿል። በበርካታ የሰብአዊ መብት ተሟጋቾች ዘንድ ጨቋኝ ተብሎ የሚጠራው የኤርትራ መንግስት በዜጎቹ ላይ መጠነ ሰፊ ጥሰት በመፈጸም ይከሰሳል። በዚህም ምክንያት በኤርትራ ያለውን የፖለቲካና የእምነት ነጻነት ጭቆ እንዲሁም የጊዜ ገደብ የሌለውን አስገዳጅ የብሔራዊ አገልግሎት በመሸሽ በርካቶች ኤርትራውያን አገር ጥለው ይሰደዳሉ። ኤርትራን እየገዙ ባሉት ፕሬዝዳንት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀደም በዳያስፖራው ተቃውሞዎች ቢሰሙም ከባለፈው ዓመት ጀምሮ ግን መልኩን እየቀየረና የአገዛዙ ደጋፊዎች የሚያዘጋጇቸውን በዓላት በመቃወም በሚነሱ ግጭቶች ደም መፍሰሶች እየታዩ ነው። በቅርቡ የእስራኤል ፓርላማ መንግስታቸውን የሚደግፉ የኤርትራ ስደተኞችን ከሀገር ለማባረር ያለመውን ረቂቅ ሕግ የመጀመሪያውን ዙር በሙሉ ድጋፍ አሳልፏል። በስዊዘርላንድ የተወካዮች ምክር ቤት የጥገኝነት ጥያቄያቸውን ተቀባይነት ያላገኙ ኤርትራውያንን በሦስተኛ ሀገር አድርጎ ወደ አፍሪካ የሚመለሱበትን ፕሮግራም አጽድቋል። ለንደንን ጨምሮ በተለያዩ አገራት በሚነሱ የደጋፊና ተቃዋሚዎች ግጭት የተነሳ የዩናይትድ ኪንግደም ባለ ባለስልጣናት ራያን የሚያከብሩትን ፌስቲቫል ሰርዘዋል። የጀርመን አቀባይና ህግ ተጠርጣሪዎቹ በቡድኑ ውስጥ ከፍተኛ ኃላፊነት ቦታዎችን እንደያዙ ምርመራዎች ይጠቁማሉ ብለዋል። በጀርመን ቡድኑ ከአውሮፓውያን 2022 ጀምሮ ከኤርትራ መንግስት ጋር ግንኙነት ባላቸው ፌስቲቫሎች ላይ በተቀናጁ ሁከቶች ተሳታፊ ነው በሚል ተወንጅለዋል። አቃቢ ህግ በነሐሴ 2022 በጂሰን የተካሄደ ፌስቲቫሎች እንዲሁም በመስከረም 2023 በስቱጋርት የነበረ የኤርትራውያን ማህበር ሴሚናሪን ዋቢ አድርጓል። በእነዚህ ዝግጅቶች ላይ የከፋ ጉዳት ጨምሮ በርካታ የፖሊስ አባላት መቁሰላቸውን እንዲሁም በርካታ ተቃዋሚዎች መታሰራቸው ተገልጿል። በአውሮፓውያኑ 2023 በስቱጋርት የተቀሰቀሰውን ረብሻ ተከትሎ 56 ሰዎች በስር እንዲቀጡ ተደርገዋል። አንዳንድ የእንቅስቃሴው አባላት በጀርመን መንግስት ተቋማትና ፖሊስ አባላት ላይ የሚደርስን ጥቃት ሕጋዊ አድርገው እንደሚቆጥሩትም አቀባይና ህግ መገለጻቸውን የዜና ወኪሎች አስነብበዋል። በኔዘርላንድ እና በጀርመን ባሉ የብርጌ እና ሃማዱ ቅርንጫፎች ከፍተኛ ኃላፊነት ቦታ በመያዝ የተጠረጠሩና እና ባለፈው የካቲት በሄግ በነበሩ ግጭቶች ተሳትፏል የተባለ ግለሰብ የሆላንድ ፍርድ ቤት የብዙ አመታት እስር እንደተፈረደበት ይሄው የአቃቢ ህግ መግለጫ ጠቁሟል። በኤርትራ መንግስት ደጋፊዎች ዘሄግ ከተማ ውስጥ በተዘጋጀ ስነ ስርዓት ላይ ተቃዋሚ ኤርትራውያን ተገኝተው በተሽከርካሪዎች፣ በሌሎች ንብረቶችና በፖሊስ ላይ ጉዳት መድረሱን ተከትሎ ነው የግጭቱ አስተባባሪና ዋነኛ ተሳታፊዎች ናቸው የተባሉ ግለሰቦች ተይዘው ክስ የተመሰረተባቸው መስከረም 13 2017 ዓመት ብይን የሰጠው የሀገሪቱ ፍርድ ቤት ዋነኛ የግጭቱ መሪ ነው በተባለው የ46 ዓመቱ ዮሐንስ አብርሃ ላይ የአራት ዓመት እስራት ሲፈርድ በሌሎቹ ላይ በተለያየ መጠን የወራት እስራት ቅጣት አስተላልፏል። በተያያዘ በስዊድን በአውሮፓውያን 2023 በኤርትራ የባህል ፌስቲቫል ላይ በተቀሰቀሰ ሁከትና ብጥብጥ የተጠረጠሩ ስድስት ሰዎች በፍርድ ቤት ከ5-6 ወር እስር እንደተፈረደባቸው የስዊድን የዜና ወኪል ቲቲ ዘግቧል። በወቅቱ በመቶዎች የሚቆጠሩ የመንግስት ተቃዋሚዎች ፌስቲቫሉን ጥሰው መግባታቸውንና በዚህም ከ50 ሰዎች በላይ መቁሰላቸውንና ወደ 140 የሚጠጉ መታሰራቸው ተዘግቧል። ከኤርትራ የትጥቅ ትግል ጀምሮ በውጭ አገራት ጠንካራ የማህበረሰቦችን አደረጃጀትን መፍጠር የቻለ ለው የኤርትራ መንግስት በሰኔ መጨረሻ የሚከበረውን የሰማዕታትና የግንቦት የነጻነት በዓሎችን በኤምባሲውና በደጋፊዎቹ አማካኝነት ሲያከብር ቆይቷል። ነገር ግን ባለፉት ሁለት አመታት አገዛዙን የሚቃወሙ እና የኤርትራ መንግስት እነዚህ ክብረ በዓላትን ለፕሮፓጋንዳና ገንዘብ ለመሰብሰብ ይጠቀምበታል የሚሉ ብርጌድ ናሃማዱ የሚባል ቡድን ድንኳኖቹን ማቃጠል ጨምሮ ሌሎችን መንገዶችን በመጠቀም እየተቃወሙ ይገኛሉ። በአገሪቱ የተረቀቀው ህገ መንግስት ተግባራዊ እንዲደረግ ምርጫ እንዲካሄድ የፖሊ ፖለቲካ ምህዳር እንዲሰፋ በፖለቲካ ልዩነት ምክንያት የታሰሩ እንዲፈቱና ለብዙ ወጣቶች ፍልሰት ምክንያት እንደሆነ የሚነገርለት ገደብ የለሽ ወታደራዊ አገልግሎት እንዲቆምና መሰል ጥሪዎች ተደጋግሞ ተሰምተዋል። በደጋፊዎችና በተቃዋሚዎች በተነሱ እውከቶች የተነሳ በተለያዩ ሀገራት የፖሊስ አባላት ጭምር በኤርትራያንና በንብረት ላይ ጉዳት ደርሷል። ከቅርብ ጊዜ ወዲህ የኤርትራ የባህል ፌስቲቫል ዝግጅትን ምክንያት በማድረግ በኤርትራያን መካከል በአውሮፓና አሜሪካ ከተሞች ግጭት ሲፈጠር መመልከት የተለመደ ሆኗል። ባለፉ ባለፉት አመታት እስራኤልን ጨምሮ በጀርመን፣ ስዊድን፣ ኖርዌይ እና በካናዳ ብዙዎችን ለጉዳት የዳረገ ግጭት ተከስቷል።